ሰላም የምታወሪውን ነገር ለይ በመጀመሪያ እኔ በዛ ሰዓት ላይም ተቸግሬ የኮሪደር ልማት ስለተባለና ስለፈረሰን የገባት እንጂ እንደዛ አይነት ሴትኛ። ሰላም ሰላም! ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ እኔ ደህና ነኝ። እንግዲህ ትንሽ ጉንፋን ይዞኛል፣ ለዛ ነው ድምፄ የተቀየረባችሁ፣ ቀየረባችሁ። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ንፍቅ ብላችሁ ይነበረ ሁላችሁም እንዴት ነው ሰው ሲጠፋ ዝም ትላላችሁ እንዴ? ታውቃላችሁ፣ ሰሞኑን በረመዳኑም ጉዳይ ምናምን በቃ ውጥንቅጥ እየጠፋበት ያለበት ሁኔታ ላይ ነውና፣ ያው አሁን ላይ ደግሞ ሁሉም ነገሮች ይፋ እየወጡ ያሉበት አይነት ሁኔታ ላይ ነው ያለ ነውና ደስ የማይሉ ነገሮች እየተፈጠሩ ያለበት ሰዓት ላይ ነው፣ ግን ደግሞ እነዛን ነገሮች ለማስተካከል እየሞከርን ባለበት ሰዓት ላይ ጠዋት ላይ ስልኬ ጠራ። ሰላም ደውላሌ ነበር። ሰላም ማለት እንግዲህ ለማታውቋት የአኑ አዲሱ ፍቅረኛ ወይ ደግሞ የወደፊቱ ሚስቱ ማለት ነው ደውላልኝ ነበርና ላገኝ ፈልጋለሁ ነው ነገር፣ በጣም አስቸኳይ ነው ምናምን ነገር ስትለኝ፣ ያው እንግዲህ እኔም ችግር የለብኝም ታውቃላችሁ፣ ቤተሰቦችና፣ እስቲ ምን ልትለኝ ነው ወይ ልትሰድበኝ ነው ወይ ልትመታኝ ነው ወይ ደግሞ የሆነ ነገር ልታደርገኝ ነው አላውቅም፣ ግን ደግሞ እስቲ የምታረገውን ነገር ደግሞ ለማየት እዚህ ተገኝቻለሁ። እንግዲህ ልታደርገኝ የምትችለው ነገር ምን እንደሆነ ባላውቅም፣ ግን ደግሞ አዋራሯ ትንሽ ደስ አይልም ነበር፣ የንቀት አይነት ነገር ነበር ግን ደግሞ ያው አንዳንድ ጊዜ ነገሮችን ከኋላ ሆኖ ከመፍረድ አየት ማድረጉ አሪፍ ነው ብዬ አስባለሁኝ። ስለዚህ እስቲ እሱም ደግሞ ያላት ነገር ይኖራል። ወይ ደግሞ ያ የረመዳኑ ጉዳይ ላይ እንደዛ ሆነ ስላየች ያው በዛ ነገር በደንብ እንዴት አለት ገልጽልኝም ሊሆን ይችላል። አላቅም ግን በሁለቱም በኩል ሊሆን ይችላል። ምልት ለኝ እንደሆነ አላቅም። የጠራችኝ እኔ ስልኬንም ማን እንደሰጣት አላቅም። ያው አኑ ነው የሚሆነው፣ አናግሪያት ሁላት ሊሆን ይችላል ወይ ደግሞ እኔና ሰው ስንጣላ ማየትም ማስደሰስ ሊሆን ይችላል አላቀም። ግን እስቲ ደስታውንም ለማሟላት ይሁን ግን ደግሞ ውስጤ በደንብ እስቲ አግኛት ምን ልትል ነው የሚለው ነገር ማውቀው በደንብ ፈልጓልና እስቲ ደግሞ ላግኛትና የምትለው ነገር አብረን እንሰማለን። እንግዲህ ጉንፋን ትንሽ ይዞኛል፣ እግዚአብሔር ማርሽ በሉኝ። ያውና እዚህ ቀጥራኛለሽ። ግን ደግሞ ያው ልታወራ ሊሆን የሚችለው ነገር በረመዳኑ ጉዳይ ነው። ያው ረመዳኑ ላይ ጭራሽ ያላሰብኩት አይነት ነገር ነው ተፈጥሮ የነበረው ያው ማለት ስላችሁ አንደኛ ነገር ቶፋ አስደንግጦኛል። ለዛ ነገር ማለቱ እለም እየመሰለኝ ነው። አላውቅም ግን እኔም ባለህ ላይ ሆኜ እንደዛ ነገር ብያለሁኝ። ግን ደግሞ በጣም ሶፊ ቤት ውስጥ ሆኖ ለዛ ነገር መፈጠሩ ደስ የማይል ነገር ነበር። አኗር ሁሌም ቢሆን ባለጌ ነው። ሲጀመር እንደዚህ አይነት ነገር እንደሚያደርግ አውቀው ነበረ ና እኔ እንደውም አይመጣም ብዬ ነበር ወደ አፍተር ፕሮግራም የሄድኩትኝ እንጂ እንደሚመጣ በቅ ኖሮ እግሬን አላነሳም ነበር። እውነት ለመናገር ከሆነ ቤተሰቦች እግሬን ጭራሽ ነበር ማላነሳው እንደሚመጣ በቅ ኖሮ። እውነት አኑ እዛ እንደሚሄድ በቅ ኖሮ እንደሚመጣ በቅ ኖሮ ጭራሽ ነበር ማልሄድም። ምክንያቱም እንደዚህ አይነት ውጥንቅጥ እንደሚፈጥር አቃለሁ። ጭራሽ ደግሞ እነ ሶፊ ቤት መሆኑ በጣም ያስጠላል። በጣም ደብሮኛል። እውነት ለመናገር ከሆነ ስላችሁ ሰው አክብሮ የጠራችሁ ቦታ ላይ ሁሌ ውጥንቅጥ ሲፈጠር፣ ሁሌ ጭቅጭቅ ሲፈጠር፣ ሁሌ ውርደት ሲሆን ሁሉም ነገር ያስጠላል። እና ቶፋ በዛ ለሆኖ ሲያደርግ የነበራቸው ነገሮች ምናምን ነገር እንኳን እናንተ እኔንም በጣም ያስደነገጠኝ ነገር ነበር፣ እውነት ለመናገር ከሆነ እና እስቲ አላቅም። ማሰብ እየቻልክ ያሉበት ሰዓት ላይ አለኝም፣ ግን ደግሞ ሰላም ላገኝ ይፈልጋለሁ ምናምን ነገር ብላኛለች። አላቅም እስቲ ምን እንደምትለኝ አላቅም፣ ግን ደግሞ ረስቸው። ሁላችሁንም እንኳን ለኢድ ፈጥር በሰላም አደረሳችሁ። እንኳን አደረሳችሁ ሳላችሁ ነው የጀመርኩት፣ እና ሁላችሁም በጣም ይቅርታ እንግዲህ። ሙስሊሞች ለመላው ሙስሊም እስልምና ተከታዮች በሙሉ እንኳን አደረሳችሁ ዒድ አል ፈጥር በዓል እላችኋለሁ። በዓል አሪፍ እንደነበረ ተስፋ አደርጋለሁ። እንግዲህ ያው በዓል አሪፍ አድርጌ ለመስራት አስቤ ነበር። ከናንተ ጋር አሪፍ ኮንታክት ይዤ ነበር፣ ግን ደግሞ ሁኔታዎቹ ምናምን ነገር ደስ አይሉም ነበርና እኔም ትንሽ ታመሜ ነበር። በዛ ምክንያት ነው ጠፋ ጠፋ ያልኩባችሁ። ከዚህ በኋላ በአዲስ ነገር ለመምጣት እሞክራለሁ። ቤተሰቦች እስከዛ እንግዲህ አብራችሁ ነው እንግዲህ ቤተሰቦች አሁን ደውላልኝ ነበር እና የቱ ጋ እያለችኝ ነው። ሰዓት፣ ቦታ አይነት እስቲ ወይ ደግሞ እኔ ዞር ዞር ምን ነው አፍጥር ላይ ተጠርተሽ ቀረሽ? ምን አስመጣሽ? ሲጀመር ምን አስመጣ ማለት ጣሪያ አክባሪ ነው ይባላል በእኛ ባህል ወይስ ኢትዮጵያ?

ይልሽንም ቀረ አሁን፣ ለምንድን ነው የፈለግሽው? አሁን የፈለግሽው ፍቅረኛ ቤት ክሶች ነበር አይደል? እሱም ቤት እንድትመልሽ ነበር። አንቺ ምን አገባሽ? ይጀምራል እንጂ ምን አገባሽ? ምን አገባሽ መልስ፣ አልገባኝም። ለምንድን ነው የማይገባል? ሚስቱ ወይስ ሚስቱ? አሁን ፍቅረኛ ነው ነው አሁን ደግሞ ተለያይታችኋል። ምንም አይሰም ማለት የሱ ነገር እሱን ሰርቶ ነው ማለት እሱ እንደዚህ ሰው አይደለም። በቃ እንደዚህ የሚያወራ ሰው አይደለም። በቃ ሸሚዝት ይሆናል ታዲያ ማለት እሱ ማለት ነኝ አይደለም እሱ በቃ እና አሁን ደግሞ ከተለያያችሁ የሱ ነገር እሱ የሱ ንብረት ደግሞ አልፈልገውም በቅርቡ አንቺ ምን አገባሽ? ሲጀመር እንዴ ፍቅረኛው ነኝ ሲገርጽ እና አገባሽ ምን አገባሽ ነው መልሽልን። አሁን ጋር ብዙ

እስ ቤቱም በጣም በቅርቡ መልስለት አለበት። ቤት እየፈለኩ ነው ያለሁት እና በጣም በቅርቡ መልስለት አለበት ነው የፈለግሽው። ዛሬ ነው የመጥሪያ ካርድ ቤትሽ እንዲመጣ ከፈለግሽ፣ አንቺን በማክበርም ሳይሆን የመጥሪያ ካርድ አይመጣልሽም። አሁኑኑ እራስሽ ብትወጪ ይሻላል። ነገ ዛሬ ታች እሱ ነው እንደዚህ ያለሽ

ለዛ ውጭ አሁን የዛን ከአንቺ ጋር ብዙ ነገር አስቦ ሊሆን ይችላል። አሁን ደግሞ ከነገር ስለሆነ አሁን ደግሞ እኔ ደግሞ እሱ በገዛው ቤት መኪናውን ሽጦ በገዛው ቤት ውሻ አድርገሽ ብዙ ነገር

አንድ እንድታቂ የሚፈልገው እንድትቆጭ እንድትበሳጭ እንድትማደጂ፣ ወይም ደግሞ ትክክል አርገን ነው እንድትይኝ አልፈልግም። እኔ አስብ ወስኝበት። ነገሮች ሁሉ በቃ ይሄ ነው፣ ቤስ ነው አማራጭ። እሱ ከጊዜ ሌላ ሌላ የሰጠኝ ነገር ጭቅጭቅ ብቻ ነው። አንድ ነገር ልንገርሽ፣ አንደኛ ነገር ብቻዬን በሆን ችግር የለውም በአንድ ቀን እወጣለሁ። ግን ደግሞ አሁን እኔ ፋሚሊ ይዤ ነው ያለሁት በህግ ተፈልጥ ባለው እኔ ግን የመጣው በህንሳት የመጥራቅ ካርድ እኮ መላኩ አያውቅተኝም ግን ደግሞ በሰላም ማድርጎ ብዬ ነው ሁሉም ነገር ማለት ነው። ስለዚህ በሰላም ከሆነ የምትፈልጊው ውጪ። አይ ሰላም አልፈልግ ምናምን መዋረድ ፈልጋል ኳን መጥቼ ተዋርደሽ ይኸውልሽ ሰላም ሰላም አትበኝ። አሁን ጨርሻለሁ። አንድ ነገር ልንገርሽ፣ አሁን እንደዚህ የምታያቸውን ነገሮች እናቴ ብሰማ ደስ አይላት። ይኸውልሽ ቤት ባገኝ፣ አሁን ራሱ ቤት ባገኝ፣ ነገ ከነገ ወዲያ እንደምወጣለች በጣም እርግጠኛ ነው። እወጣላችኋለች ጀመረው እኔ መቆየት የምፈልግበት አይነት ቤት አይደለም፣ ግን ደግሞ ይኸውልሽ አንድ ሳምንት እሱንም ለእናቴ

ያማፈቀረኝ ያማፈቀረኝ ብለሽ አጉል አጉል ግፍ ሰው እየተራረች ነበረ። እናሁን እና አሁን እንድትውጪልኝ ነው የምፈልገው ነገር ነገር የለም። እንደ ጥሩ ሰው እንደ አፍቃሪ ምናምን ምናምን እንደ በቃ አንቺ እንደ ተበዳይ

ቢያንስ ይኸውልሽ ሰላም አንድ ሳምንት ይሰጭኝ ነበር። አይ ነገር ሳይሉ አሁን ቤታችን ብልግና

አልገዛልኝም አንም ብር አንድ በአንድ እመልስለታለሁ፣ ብያለሁ። አሁን ደግሞ እየሰራውኝ ነው። እሺ፣ አልመልስለትም። ችግር የለውም። ተከራዩ ይወጣሉ። ግን ደግሞ በእናቴ ጉዳይ እንድትናገርኝ አልፈልግም። መዋወድ ካልፈለች በህጋዊ መንገድ ፈልግ ከሆነ

ሰላም፣ ምታወሪው ነገር ላይ በመጀመሪያ እኔ በዛ ሰዓት ላይም ተቸገረ ኮሪደር ልማት ስለተባለና ስለፈረሰ

በጣም እየታገስኩሽ ነው፣ እየታገዝኩሽ ያለሁት ይሄን ደግሞ ልክ ስለሆንሽ ነው እስካሁን ድረስ ስላላገኝ ነው የተቀመጥኩት። አይ